በጣም በሚያስደንቅ ሁኔታ ሁለት ሺህ አምስት መቶ ሰብስክራይበር ገብተናል ማለት ነው። ይህንንም ምክንያት በማድረግ ቆዩት፣ መጀመሪያ ሳላመሰግናችሁ ማለፍ አልፈልግም እና ሁላችሁም ሰብስክራይበሮች ከልቤ ጀስት በጣም አመሰግናለሁ። ጀስት ይህንንም ምክንያት በማድረግ ለእናንተ ሰብስክራይበሮች አነስ ያለች ሽልማት ይዤላችሁ መጥቻለሁ። ይህን ነገር ላደረግ የቻልኩበት ምክንያት ምንድን ነው? እዚሁ ዩቲዩብ ቻናል የተለቀቀው አንድ በጣም ያለ ወጣ ቪዲ ያለ ሀ ሺ ምና ቪዲ ያለው እሱ ቪዲዮ ምንድን ነው ስ የዩቲዩብ ቻናል እንዴት እንደሚከፍት ነው እና ብዙዎቻችሁ እዛ ዩቲዩብ እዛ ቪዲዮ ላይ ጀስት የኮንተንት ክሬተር ወይ ደግሞ ኮንተንት ክሬተር መሆን የሚፈልግ ሰው የሚጠይቃቸው ጥያቄዎች የጠየቃችሁ እና ይህንም ምክንያት በማድረግ አንድ ኮንተንት ክሬተር ጀስት ኮንተንት ክሬተር መሆን ሲፈልግ ማግኘት ያለበት ፋይሎች አሉ። የተለያዩ ፋይሎች ማለት ነው። ከካሜራ ጀምሮ፣ ከሳውንድ ኢፌክቶች፣ ከፎንት ጀምሮ የካሜራ በስልኩ የሚጀምር ከሆነ ደስ የስልኩን ካሜራ ጥራት የሚጨምርበት የሚጨምርለትን የተለያዩ አፕሊኬሽኖችን ጨምሮ ፒኤንጂ ካራክተሮች፣ የተለያዩ ሞሽን ባክግራውንዶች፣ የተለያዩ ኢፌክቶች፣ የተለያዩ ትራንዚሽኖች ያስፈልገዋል እና እነዚህ ትራንዚሽኖችን ለማግኘት ወይም ደግሞ ይህን ፓኬጅ ለማግኘት እኔ ተቸገራ ያን ተቸገራ ይሰነበር ነው። የተለያዩ የተለያዩ ቦታዎች ነው። ሁሉንም አናገኛቸውም። አንድ ቦታ ላይ ደርድሬ ብለው ማለት እና ይህንን ከግምት በማስገባት አሁን የጠቀስኳቸውን ነገር ጀምሩ የስልካችንን ካሜራ ጥራት የሚጨምሩ የካሜራ አፕሊኬሽኖች ጨምሮ የተለያዩ ሳውንድ ኢፌክቶች፣ ሞሽን ባክግራውንዶች፣ ፎንቶች፣ የተለያየ ኤንዲንግ አፕሊኬሽኖች፣ አፍተር ኢፌክቶች፣ የትራንዚሽን ኢፌክቶች፣ ትራንዚሽን ሳውንዶች ምን አልፋችሁ እጅግ በጣም በጣም ብዙ ነገር ጀስት ለኮንተንት ክሬተር የሚጠቅም ፓኬጅ ጀስት ምናምን አድርጌ ይዛችኋለሁ አንዳንዶቹ እንዲሁም ፖፒዬ ራሱ ያገኘቸኋለሁ አራት መቶ አምስት ሰዎች ናሱ እና እነዚህም ፓኬጅ ጀስት አጠቃላይ ሰብስቤ የቴሌግራም ቻናል የለቅላቸኋለሁ የቴሌግራም ቻናሌ ቃል ክሬተር ወይም አት ቃል ክሬተር ብላቸው ስክሪን ላይ የሚታያችሁ ወይም ደግሞ ታገኙታላችሁ ሰላሳ አምስት ሰብስክራይበር ብቻ ነው ያለኝ ቴሌግራም ቻናል። ዩቲዩብ ላይ 2500 ሰብስክራይበር ይዤ ቴሌግራም ላይ ግን 35 እና ምንም አምጠብቁት ነገር የለም። ሁላችሁም ቴሌግራም ላይ ይሁን ዲናሩ የመፈልጉትን ፋይል ውሰዱ። ደስ ደግሞ የተለያዩ ነው የመፈልጉትን ጥያቄዎች እና ምናምን ግራ የገባችሁ ነገር ደስ እዛ ላይ ጠይቁ። ደስ እንዋያለን እና ከዚህ ቪዲዮ በኋላ ደስ በስኬጁል ነው ከአሁን በኋላ ቪዲዮ የምለቀውና እንደምትመለከቱት ከዚህ በፊት የምታውቁኝ ሰዎች ደስ ወካውም ምናምን ምናምን አዲስ ነው፣ የስልኬ ካሜራ ምናምን ጥራት ቀንሷል። አይ ምንም የሚሆነብህ ምክንያት አይፎን ሰርቲ ፕሮ ነበር፣ በቃ አሳቻ በሆነ ምክንያት ሽንት ቤት ውስጥ ገባብኝ፣ መጸዳጃ ቤት ውስጥ ገባብኝ እና አሁን እየቀረጽኩ ያሉት በኢንፊኒት ኮት ላይ ነው። እና ለይት የለም ምናምን መስኮት ዳር እንጂ ነው። በዛ ላይ ደግሞ አዲስ ጎጆ የምትመለከታት ተከራይቼ ነው። እና ቋሚ ስራ ኮንተንት ክሬተር እንደሆነ ፈልጋለ ዩቲዩብ ላይ ማለት ነውና ሰብስክራይብ ማድረግ እንዳትረሱ። በእርግጠኝነት የሚያግባሮች በጣም ጠቃሚ ጠቃሚ ነገሮች ይለቃሉ። ሰብስክራይብ ማድረግ እንዳትረሱ። ቻው።